ተመልካቾቻችን ተመልሰናል። መቶያ ፕላስን እየከታተላችሁ የምትገኙት አማን አማን ዳዊት። እንግዲህ በጥሩ ዜማ እንግዲህ መቶያ ፕላሳችንን አጅቦ አብረን ቆይተናል። እዚህ እንግዳ አለ። ስቱዲያችን እንግዲህ ሁለት ነበረ ሶስት ሆነን ነበረ። ቀደም ኢትዮጵያ ካቶሊካዊት ቤተ ክርስቲያን አንድ እንግዳ አጠገባችን አለ። እንኳ እንኳን አደረሰ። እባክህ ስምህን አስታውቀን፣ በቤተ ክርስቲያናችሁስ የስራ ድርሻ ምንድን ነው? እሱን ለተመልካቾች እስኪ አስታውቀን። እሺ፣ አመሰግናለሁ። ስሜ ሙሉቀን ታምሩ እባላለሁ። የመጣሁት ከኢትዮጵያ ካቶሊካዊት ቤተ ክርስቲያን ነው የቤተክርስቲያን ቷ ውስጥ ካሉት ማህበራት ውስጥ አንዱ የክርስቲያናዊ ህይወት ማህበር ይባላል የዛ ጸሀፊ ነኝ እንግዲህ ስለመጣው ከእናንተ ጋር ስላለው ደስ ብሎኛል ለመላው የክርስትና እምነት ተከታዮች እንኳን ለዳግመ ትንሳኤ በሰላም አደረሳችሁ ለማለት ወዳለሁ እናንተም እንኳን አደረሳችሁ ተንሳኤ እና ደግሞ ተንሳኤ እንዴት ነው እንዴት አለፈ ከሱን ጀምር እስኪ በጣም ቆንጆ ነው። ያው እንግዲህ እንደ ማንኛውም የክርስትና እምነት ተከታይ ቆንጆ ትንሳኤ ያሳልፈናል። ያው እንግዲህ በእኛ ቤተክርስቲያን ያው የተከሰተውን ደግሞ እናንተ የምታቁት ነው። በማግስቱ ትንሽ ያው የሐዘን ጥላ አጥልቶብን ነበረ። እንግዲህ ይሁን ለመልካም ነው ነገሮች የሚሆኑት ና እንግዲህ በሐዘን ና በደስታ መሀል ቆንጆ በዓል አክብረናል። እንግዲህ ዛሬ አንደኛ የሚያገናኘን የፖፕ ፍራንሲስ እንግዲህ ህልፈት ህይወታቸውን አስመልክቶ በዓለም ላይ እንግዲህ መነጋገር የሆነበት ትናንትም እንግዲህ የቀብር ስነ ስርዓት ሽኝቱ ሲደረግም ደግሞ ባልተለመደ መልኩ በርካታ ሰው የተገኘበትና በደማቅ ሁኔታ የተከናወነበት ነበረ። ና እንደው ስለ ፖፕ ፍራንሲስ የደግነት የመልካም ምግባርነት አስተምሮታቸውን እንዴት ትገልጿዋለ? አንተ እንደ ቤተ ክርስቲያኑ አባል እንዴት ትመለከተዋለ? እሺ፣ አመሰግናለሁ ያው በተለያዩ ሚዲያዎች ሰሞኑን በተለይ እናንተም እንደተመለከታችሁት በርካታ የአለማችን ህዝብ ስለሳቸው ስናገር እንደነበረው ነው። እኔም ልናገር የሚችለው እንግዲህ ላለፉት አስራ ሁለት ዓመታት በተለየ መልኩ የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳስ ሆነው አገልግለዋል እና ህይወታቸው ይበልጥ እኛም የምናቀው ከዛ ጊዜ ጀምሮ ነው። በፊት ጀምሮ ያው አገልጋይ ናቸው፣ ትሁት አገልጋይ ናቸው ቤተክርስቲያን ውስጥ የአደባባይ ህይወታቸውን ግን የምናውቀው በነዚህ በ አስራ ሁለቱ አመታት ውስጥ ነው እና የትህትና ተምሳሌት ናቸው። የሰላም የፍቅር እንዲሁም የተቸገሩትን ድሆችን ወደ ራሳቸው በማስጠጋት ሌሎች ደግሞ እንደዚህ የተገለሉትን እንዲያቀርቡ በማወጅ በመስበክ ትልቅ የትህትና ምሳሌ የነበሩ ሰው ናቸው እንግዲህ ለቤተክርስቲያኒቱም ትልቅ ሀብት የነበሩ፣ ለቤተክርስቲያኒቱ ለካቶሊክ ብቻ ሳይሆን ለመላው ዓለም ትልቅ ሀብት ትልቅ ሰው የነበሩ ናቸው። በትህትናቸው ሁሉም ሰው ያውቃቸዋል፣ ሁሉም ሰው ያከብራቸዋል። ሁሉም ሰው እንዳየው ደግሞ ለሰላም ጥሪ በማቅረብ የሀገራት መሪዎች እግር ስር እስከ መውደቅ ድረስ ወርደው በኛ አካባቢም እስከ ኬንያ እስከ ሱዳን ደቡብ ሱዳን ድረስ መጥተው ሰላምን የሰበኩ ሰው ናቸው። የሰላም ሰው ናቸው። ስማቸው እንግዲህ በፊት ፖፕ ፍራንሲስ ነበር። ፖፕ ፍራንሲስ ከመሆናቸው በፊት የነበረው ስማቸው ሌላ ነው። ፍራንሲስ የተባሉት ቅዱስ ፍራንቺስኮስ የሚባል በርጎሊዮ ነበሩ። ቅዱስ ፍራንቺስኮስ የሚባል የካቶሊክ ቤተክርስቲያን አንድ ቅዱስ አለ። የእሱን ተምሳሌትነት ወስዳለሁ ብለው ነው ፖፕ ፍራንሲስ የሚል ስም የወሰዱትና ያ ፍራንሲስ የሚባል ሰው በካቶሊክ ቤተ ክርስቲያን የሚታወቀው በሰላም ጸሎቱ በሰላም መሳሪያ ነ ነውና ያንን ተምሳሌት ይዘው ለሰላም እጅግ ብዙ የደከሙ ሰው ናቸው። እንግዲህ በሰላም ተምሳሌትና ተምሳሌትነታቸው ከዛ ደግሞ ዝቅ ብለው በምግባራቸውም ጭምር ከትምህርታቸው ባሻገር ትህትናንን በተግባር ያስተማሩን አባት ነበሩና እንደ ወደኛ ሀገር ስናመጣቸው በእርግጥ በአካል እዚህ መጥተው አያውቁም። እኛ ጋር ግን ከባባድ በሚባሉ ጊዜዎቻችን እንደ ኢትዮጵያ እንደ ሀገራችን ደግሞ ለኛ ጸሎት በማድረግ በመልእክታቸውም በማጽናናትም በማበርታትም ይታወቃሉና ከዛ አንጻር እስኪ ከኛ ሀገር ጋር የነበራቸው ነገር እንዴት ትገልጸዋለህ? እሺ፣ እንግዲህ ለኛ ሀገር ለኛም ብቻ ሳይሆን ለአጠቃላይ ሀገራት ለዓለም በጣም ቅርብ የነበሩ ሰው ናቸው። በተለይ ደግሞ እንደዚህ አስቸጋሪ ሁኔታዎች በሚፈጠሩበት ጊዜ መጸሎታቸው በማሰብ በቅርበት ያግዙ ነበርና በእኛም ሀገር እንግዲህ ሁላችንም እንደምናስታውሰው ባለፉት ጊዜያት በነበረው የእርስ በርስ ጦርነት ወቅት ይበልጥ በመቅረብ መጸሎት በማገዝ የሰላም ጥሪዎችን በማቅረብ ከኛ ጋር ነበሩ። እኔ እንደማስታውሰው የመጨረሻ ባለፈው ቅርብ ጊዜ ጋሙ አካባቢ የተፈጠረው የተፈጥሮ አደጋ ብዙ ሰው ህይወት ያለፈበት ነበርና ያኔ በጣም አዝነው ጸሎታቸውን፣ መልእክታቸውን ልከው ነበርና፣ በጣም ቅርብ የሆኑ ለኛ ሀገር እንግዲህ በተለያየ መልኩ ደግሞ ከዚህ በፊት ያልተለመደውን ካርዲናል ሹመትም የሰጡ ሰው ናቸውና ያ እንግዲህ አሁን በዓለም ላይ ካሉት ካርዲናል ማዕረግ ካላቸው የቤተ ክርስቲያናችን መሪዎች መካከል አንዱ ካርዲናል ብርሃነ ኢየሱስ የሚባሉ የኛ የአዲስ አበባ ሀገረ ስብከት ሊቀ ጳጳሳት ናቸው እና ያም ትልቅ ትኩረት ለቤተ ክርስቲያኒቱ ለሀገሪቱ እንደሚሰጡ የሚያሳይ ነው። በተለየ መልኩ የኢትዮጵያ ኦርቶዶክስ ተዋህዶ ፓትርያርክንም ጠርተው በቫቲካን አግኝቷቸው ነበረ። የሀገር መሪውንም ዶክተር አብይ አህመድንም እንዲሁ ጋብዘው ንግግር አድርገው ነበርና እንግዲህ ለሀገሪቱ በቤተክርስቲያን ዘርፍ ብቻ ሳይሆን በተለያዩ መልኮች ቅርብ ናቸው። እነዚህ እንግዲህ በቤተክርስቲያነቱ የሚደረጉ የልማት ስራዎች አሉ፣ በርካታ በሀገሪቱ ውስጥ የሚሰሩ እነዛንም በቅርበት በመከታተል እንግዲህ ከሀገራችን ጋር አብሮ የተጓዙ ትልቅ መሪ ትልቅ አባት ነበሩ። እውነት ነው። ፖፕ ፍራንሲስ እንግዲህ በእምነቱ ካላቸው ትልቅ የጵጵስና ማዕረግ በላይም ሰውነታቸው ሰብአዊነታቸው ነው ዓለም ላይ ተጽዕኖ እንዲፈጥር ያደረገው፣ ሁሉም በዚህ ደረጃ ስለእሳቸው እንዲነጋገሩበት የሆነው። አሁን ብዙ ጊዜ እንደዚህ አይነት ወይም በሃይማኖቱ ትልቅ መምህርነት አይደለም በዓለም ውስጥ በምንለውም ሹመት ሲኖር የሚደረጉ ወይም የሚመጡ እሱን ተከትለው ትልልቅ ተግባራት አሉ። ለምሳሌ እሳቸው ለመጓጓዣ ተብሎ የሚሰጣቸውን ን በጣም ቅንጡ መኪናዎች እንኳን የማይጠቀሙ በባስ የሚሄዱ በጣም ለድሆች ቅርብ የሆኑ ከምስኪኖች ጋር አብረው የሚኖሩ አባት እንደሆኑ ሁሉም የሚመሰክር ል የሚናገር ላቸው ናቸውና የሚገርም ስብእና አላቸው። ሲሞቱ እንኳን ቀብራቸው አሁን እኛ ቅድስት ስላሴ ካቴድራል እንደዚህ እንደሚቀበረው የእነሱም በሮማ ቤተ ክርስቲያን ቅዱስ ጴጥሮስ ነበር መቀበር የነበረባቸው፣ ግን እሱን አልፈለጉትም። ስለዚህ ከሮማ ወጣ ብሎ ሬሳ ሳጥን ጀምሮ በጣም በመደበኛው ሬሳ ሳጥን ነው መቀበረው ብሎ ቀርቦ ተናገሩ። ትክክል ቅድስት ማርያም ቤተክርስቲያን ነው የተቀበሩት። ያ ቦታ ደግሞ ከዚህ ቀደም ባሮች ወይም ባሪያዎች ብለን ምንላቸው ይቀበሩበት የነበረ ከህይወት እስከ ሞታቸው ድረስ በጣም እኛ ምስኪኖች ዝቅ ያሉት ብለን ከምንላቸው ጋር ወይም ደግሞ ዓለም የገፋቸው ብለን ከምንጠራቸው ጋር አብረው እስከ መጨረሻው ህልፈታቸው ድረስ ያሳለፉ በጣም ትልቅ ምሳሌ መሆን የሚችሉ አባት ናቸው። በዚህም እንግዲህ እኝን ይመስል አባት ስላለ እየተመለከተ እጅግ በጣም እና በትላንትና እለት ሽኝታቸው የቀብር ስነ ስርአቱም ተካሂዶ ነበር ና እሱን እሱን ድባብ እስኪ አንስተህ ንገረን። እንዴት አያኸው? እንዴት አያችሁት? እንደ አማኝም እንግዲህ ህልፈታቸው ሰኞ ጠዋት አንድ ሰአት ከ ሰላሳ አምስት ደቂቃ ላይ ነው ከዚህ አለም በሞት የተለዩት እና ላለፉት አንድ ወር ከምናምን ጊዜ ሆስፒታል ውስጥ ነው የቆዩት። እርግጥ ከልጅነት ጀምሮ ከባባድ በሽታዎችን ያስተናግዱ ነበር። በዛ ውስጥ ነው ብዙ ስቃይ ውስጥ ነው አልፎ የቆዩት። ከቅርብ ጊዜ ወዲህ ደግሞ እንደምናየው በዊልቸር ነው ሲሄዱ የነበረው እና ያ እንግዲህ ስቃይ ውስጥ ነበሩ። በዛም ሆነው ቤተ ክርስቲያን ሲያገለግሉ የቆዩ አሁን እናንተም እንዳነሳቸኋቸው ቅንጡ ነገሮችን ያልፈለጉ የጳጳሳት የሪሰልቃን ጳጳሱ መኖሪያ ቤተ መንግስትንም ለመኖሪያነት ያልተጠቀሙ ወጣ ብለው እንደዚህ አፓርታማ ላይ ኖረው ያገለገሉ ሰው ናቸው። ና እንግዲህ ህልፈታቸው ከታወጀ በኋላ በቤተ ክርስቲያኒቱ ስርዓት መሰረት የሚሄዱ መርሃ ግብሮች ነበሩ። እንግዲህ ከነዛ ውስጥ አንዱ ትላንትና ሁለት ሽኝታቸውን ማድረግ ነበረ። እንግዲህ በዛ በሮማ ቅዱስ ጴጥሮስ አደባባይ በሚባለው እንግዲህ ኢቲቪ በቀጥታ ስርጭት አስተላልፎ ነበረ። በተለያዩ አማራጮች ስናሰራጭ ነበር፣ ብዙ አማራጮች የተላለፈው። እዛ ጋ እንዳያችሁት ደግሞ ታላላቅ የሀገር መሪዎች የመጡበት ነው። ብዙ ካርዲናሎች ብዙ ጳጳሳት ቄሳ ውስጥ የተገኙበት ከአራት መቶ ሺህ በላይ ይሆናሉ ተብሎ በሚገመት ቁጥር ደግሞ ምዕመናን የተገኝተው ነው ሽኝታቸውን ያደረጉት እና። እንግዲህ በእኛም ሀገር ይሄ ስርዓት ተካህደዋል። በትላንትናው እለት በኢትዮጵያ ካቶሊካዊ ቤተክርስቲያን ባላት በአስራ ሶስት ሀገር ስብከቶች ባሉ ካቴድራሎች ጠዋት ላይ በቅዳሴ በስርዓት ፍታት ታውሰዋል። ከዛም በኋላ እንግዲህ እዛ የነበረውን ሂደት እንደተከታተለ ነው እንግዲህ የሰላም ሰው ለብዙ ጊዜ ስለ በጦርነት ውስጥ ስላሉት ስለ ዩክሬን እና ራሽያ ስለ እስራኤል በተለይ ደግሞ በዚህ በጋዛ ውስጥ ስለሚደረገው ድብደባ ከቅርብ ጊዜ እንግዲህ ሲወተውቱ የነበሩ ሰው ነበሩና አይታቸው ከሆነ በሶሻል ሚዲያ ላይ ሲዘዋውር የነበረ የትራምፕና የቮሎድሚር ዘለንስኪ ውይይት ነበር እና እንግዲህ በህይወት በኖሩበት ጊዜ ሰላምን ሰብከው ስለ ሰላም ጸልየው ሰዎችንም የሰላም መሳሪያዎች እንዲሆኑ ጋብዘው ያለፉ በሞታቸውም ደግሞ እንግዲህ ባለፈው ጊዜ የትራምፕና ና የዘለንስኪ ንግግር እንዳየነው ነው ነው ስለያዩም ዘለንስኪ ከዋይት ሀውስ ሲወጣ የነበረው ሁኔታ አይተናል። አሁን እንዲህ ቁጭ ብለው በዛ ስፍራ ላይ ሲነጋገሩ ስናይ ደግሞ ሌላ የሰላም አየር እየነፈሰ እንደሆነ የሚያሳይ ነው። እዚህም እኛ ጋር በተደረጉ በተለይ በአዲስ አበባ ሀገረ ስብከት በቅድስት ልደታ ማርያም ካቴድራል ጠዋት ላይ ትላንት ጠዋት ማለት ነው ስርዓተ ፍትሐት ነበረ። እዛ ላይ ብዙ ሚኒስትሮች ክቡር ፕሬዚደንት አምባሳደር ታዬም ነበሩ። በስፍራው ተገኝተው እንደው የተወሰነም ስለሳቸው አንስተው የሀዘን መግለጫም አቅርበው ነበረ። እንግዲህ ዓለም ታላቅ ሰው አጥታለች ነው ያሉትና ይሄ እንግዲህ እኛ ተናግረን የሚንጨርሰው ሳይሆን እንግዲህ ለመኖር ከዚህ በኋላ የሳቸውን በምድር ላይ ጥለው ያለፉትን ትሩፋት ለመኖር በተለይ ስለ ሰላም በመስበክ ስለ ሰላም በመጸለይ ከሌሎች ከወንድሞቻችን ጋር አብሮ በመኖር በተለይ እሳቸው ደግሞ የአየር ንብረት ለውጥና የስነ ምህዳር ቀውስ ላይ ያተኩረው ብዙ ጸሎት አቅርበዋል። በተለያዩ የዓለም ትልልቅ መድረኮች ላይ ቀርበው እንግዲህ ተጽዕኖ ፈጥረዋል። እንግዲህ ሰሞኑን ከሰማናቸው ዜናዎች ውስጥ አንዱ የተባበሩት መንግስታት ድርጅት ዋና ጸሐፊ እንግዲህ ስለሳቸው የመሰከሩት አንዱ ነገር ይሄ ነው በአየር ንብረት ለውጥ ላይ የፈጠሩ ተጽዕኖ ትልቅ ነበር። ብዙ ነገሮች ላይ በጣም ሰርተዋል። እንደው ከዛ አኳ የቀድም ያነሳውም አለ ና ብዙዎችን በማስታረቅ እግር ስር በመወደቅ ና አንዳንዶችም ደግሞ ተገቢ አይደሉም እሳቸው የተከበሩ የእምነት አባት ናቸው ና ሰዎች እግር ስር ላይ ወድቀው በዛ ደረጃ መሆን የለባቸውም የሚላለ አንዳንዱ ደግሞ በዚህ ደረጃ ነው የእምነት አባት ማለት ከራሱ ዝቅ ብሎ ሌሎችን ከፍ በማድረግ ማስተማር በእንደዚ አይነት ከታቸው ነው በዝቅታ ሰውን ማስተማር የሚል ነገር አለ ና እንደው ለቀጣዩ ለትውልዱም እንዲ ሁሉም በእናት በቤተ ክርስቲያናችሁ እንደው ምን ትመክራለህ? እንደው ከዚህ ጋር በተያዘ ለምን ሊሆን ይችላል? አመሰግናለው። እንግዲህ አንተ የሆነ ነገር ስትሰራ ብዙ ድንጋዮች መወርወራቸው አይቀርም። እንግዲህ እሳቸውም የኖሩት ብዙ ትችቶችን አልፈው ነው። በእኛም ሀገር፣ በተለያዩ የዓለም ክፍል ሰብአዊነትን በማስቀደም ሰው ነውና በሰውነቱ ብቻ ትሪት በማድረግ ሰውን በማቅረብ ቤተክርስቲያንን ለሰው ልጅ ሁሉ ክፍት በማድረግ በመቀበል ነው የኖሩት። ይህንንም ትህትና የወሰዱት እንግዲህ የክርስቶስ ተከታይ የዛ ክርስቶስ ለቅዱስ ጴጥሮስ ያቺን መንበር ቁልፍ ሰጥቶ እንግዲህ በቤተክርስቲያን ሀይራርኪ መሰረት ሲቆጠር ከጴጥሮስ ሁለት መቶ ስልሳ ስድስተኛ ሰው ናቸው። ና ያንን የክርስቶስን ህይወት መኖር ስላለባቸው ክርስቶስ ደግሞ የኖረው ከኃጢአተኞች ጋር ከተገለሉት ጋር ከተገፉት፣ ከታመሙት፣ ከተለያየ በደዌ ከተያዙ ሰዎች ጋር ነበር። ና ያንን ተምሳሌትነት በህይወታቸው ለማሳየት ብዙ ጥረት አድርገዋል፣ ብዙ ኖረዋል። ያንን በማድረጋቸው እንዳልከው አሉታዊ አስተያየቶች ሲሰጡባቸው ነበረ። እንግዲህ በትህትና አብረን ለመኖር ከመረጥን በሰላም ለመኖር ከመረጥን ትልቁ መንገድ ይሄ ስለሆነ እንደኔ ያሉ ወጣቶችም ወንድሞቼ ና እህቶቼ ማንኛውም የሀገራችንም የዓለማችን ሕዝብ በተለይ እሳቸው ስላስተማሩት ሰውን እንደ ሰውነቱ ስለ መቀበል ስነ ምህዳር ና የአየር ንብረት ለውጥ ላይ በመስራት እንዲሁ ደግሞ በፍቅር በመዋደድ አብረን እንድንኖር እላለሁ። ይሄ እንግዲህ የእሳቸውን ሌጋሲ በኛ ቤተክርስቲያን ለማስቀጠል ከአሁን በኋላም ብዙ ነገሮች የሚደረጉ ይሆናሉ። እንግዲህ ስርአቱ አሁንም ከቫቲካን እየቀጠለ ነው ያለው፣ በኛም ቤተክርስቲያን ይቀጥላል። እንግዲህ ስለእሳቸው ነፍስ እረፍት መጸለይም ከዚህ በኋላ የሚቀጥል ነገር ይሆናል። እናመሰግናለን። ሙሉቀን ታምሮ ስቱዲዮችን ድረስ መታ ሰጣን ጊዜ ስለ አብሮነታችን እጅግ በጣም ነው የምናመሰግነው። እንግዲህ ኢትዮጵያ ቴሌቪዥንም በተለያዩ ዶክ ስትሪም አማራጮች የሽኝቱን የቀብር ስነ ስርዓቱን ያለው ሁነት በሙሉ ቀጥታ ሽፋን ሲሰጥ ነበር ለተመልካች ሲያቀርብ ነበረ። ሙሉ ቀን እንግን አክብረን እናመሰግናለን።